እና ክብራን አድማ የተመልካቾቼ በመላው ዓለም ላይ ለምትገኙ ውድ ሀገሬዎች በያላችሁበት ሰላማችሁ ይብዛን። ላይክ ሸር፣ ሰብስክራይብ በማድረግ ዜናችን እንደቀጠለ ነው። እንግዲህ አብርሃምና በሩታ ምክንያት ጋሽዬ ዘራፍ፣ ካሁን በኋላ እኔ ነኝ ሄጄ የማስታርቃቸው ማንም ሰው በመካከላቸው አይገባም ማለታቸው ቢሰማም ጋሽዬ እስካሁን ምን ነው ድምጽዎት ጠፋ? ለሚባሉት ጥያቄ በሙሉ እኔ የጠፋሁትኝ ትንሽ ተናድጄ ነው በልጄ በአብርሃም አብርሃም ጥፋተኛ ነው በማለት ቡዜን ሲናገሩ እንዳየነው ቪዲዮን እንዳስገባሁላችሁ ነው ማለት ነው። እንግዲህ ጋሽዬ ደረታቸውን ሰፋ አድርገው ረ ያንገታቸው አብል እንኳን ረ ጋሽዬ እንደው እንደው ከዲያስፖራ የመጡ አይደል እንደሚመስለው ቤተሰብዬ ረረረረ ጋሽዬ ለማንኛው የሚመቸወት እንወደውታለን እና ከብረውታለን። አዎ ጋሽዬ ይሄን ነገር መላ ማለት አለበት። ምክንያቱም መስቀል በአስራ ሰባት ነው። እንግዲህ ከመስቀል በኋላ አዳዲስ ነገሮች ስላሉ ሩታና አብርሃም ታርቀው ወደ ቤታቸው መመላለስ አለባቸው። ሩታ ደግሞ ዛሬ እንግዲህ የክሱን ወረቀት መቅደድ አለባት። ምክንያቱም ለኦዲንስ ክብር ሲባል አብርሃም፣ እኔ ኦዲንስን ብዬ ነው ብዙ ጊዜ አብርሃም ጥፋተኛ ነህ የምንል። ኦዲንስ ኦዲንስ ምን ያርግ ተመልካች እኮ አንተን ላይክ፣ ሸር፣ ሰብስክራይብ ማረጉ ብቻ በቂ እኮ ነው። ኮንፊደንስ ሊሰማህ መሰማት አለበት። ሁልጊዜ እኛን እንደወቀስክ እኛ ምን እናድርግ፣ ምን እናድርግ አንተ ከተለያየ ሴቶች ጋር እየተቃቀፍ እየተዛዘልክ እሽኛ ምን እናድርግ? እኛን ዛሬ ጥፋተኛ ያደርጋል። ጥፋተኛ ደግሞ ማንም ኦዲስ ጥፋተኛ ሊሆንልህ አይችልም። ላይክ፣ ሸር፣ ሰብስክራይብ ሲያደርግ እያገዘ ነው። ቪው እያስቆጠረልህ ነው። ዶራ ልኮ ነው አይደል እንዴ? ስለዚህ አንተ ሚስትህን ደግሞ አንደርስታንድ ጭንቅላት ክን አድርገህ ሚስትህን ይቅርታ፣ ተንበርክከህ ይቅርታ መጠየቅ ያለብህ ያንተ ፋንታ እንጂ የኦዲየንስ ፋንታ ሊሆን አይችልም። ጋሽ እያሁንም ማንም ይቶበር እየመጣ ከሚነግድባቸው ትዳራቸውን ሩታና አብርሃም ተስተካክሎ መኖር አለበት። አወሩታ ተጎርታለ እንደ ሲትል አወሩ ተጎርታለ ነብሰ ጡር ናት። አዎ ነብሰ ጡር ናት። ስለዚህ በ ህመሟ ጎን ነው ገብቶ እየተጠቀመባት ያለው አብርሃም ስለዚህ ጋሽዬ ብዙ ጊዜ የሚናገሩት ሩታን በጣም ነው የሚወዷት በጣም በጣም በጣም እኔ ጋሽዬ ሳላደንቃውት አላልፍም አያነጋገር አይ አይ ቅኔ ይፈልቃል እኮ ካፋቸው እንደው ከጋሽዬ አይ ጋሽዬ የእውነት የኔ የምለውት ካልዳኔ ሙ ችለውበታል፣ ችለውበታል። ጋሽዬ እንደው ዩቲዩብ ተከፍቶ ለብቻውት ይሰጠውት። አብሶ ቲክቶክ ላይ ማ ጋሽዬ ቢገቡ ይፈምሳሉ። ለምን ሾርት ሾርት ቪዲዮ ቲክቶክ፣ በዛ በተላከለውት በተገዛለውት አይፎን ለምን ቲክቶክ አይሰሩም? ያዋጠውታል። አልጋሽዬ እንዴ በዚህ አነጋገረውት ካልዳኔ ሙት አሜሪካን ነው የሚገቡት። ደግሞ ማሳመን ሲችሉበትስ ትክክል ብለዋል። እና ሩቲ መልእክት አስተላልፋለች። እንግዲህ መቼም ቢሆን ከጎናችሁ ማጣት የማትፈልጉት ሰው ማን ነው ብላለች። እኔ ከጎኔ መቼም ቢሆን እናቴ አባቴ አረ ብዙ ናቸው። ኢቲሲ እንዴ ሆ ማልበል አይ ሩታዬ ማጣት አዎ በእንግዲህ ያው አብርሃም ነው። ሩታ ማጣት የማትፈልጊው እንረዳሻለን። ይቅርታ መባባል አለባችሁ፣ ምክንያቱም ይቅርታ እንድትደራረጉ እየገፋፏችሁ አንዳንድ ሰዎች ስላልሆኑ ማርኬ ብቻ ነው ከሩታ ጎን ያሉ። ሌላው ኮ ዩቱቡን እየነገደ ነው። መነገጃ አደረጓችሁ፣ በትዳራችሁ ተጫወቱባችሁ። ስለዚህ ጋሽዬ አዳዲስ ነገሮች አሉ፣ ነገሮቹ ተፈተው ብለዋል። እኛም አዲስ ነገሩን ጋሽዬ እንጠብቃለን። ሩታ መውለጃዋ ሰዓት እንግዲህ እየደራረሰ ነው። ሰርግ መቼ ነው ምናምን ለምትሉ እህቶቻችን ሰርጉ እንቆርጣለን እንቆርጣለን። አይሄ ሰርግ እንዴ የአጥሮ ፋትንካሽ ፕሮግራም ተከበረ እኮ ተከበረ። ሌላ ደግሞ ፕሮግራም አለ፣ ይቀጥላል ማለት ነው። ጋሽዬ ሳናመሰግነው አናልፍም። ጋሽዬ ቁርጥ ያለ አመለካከትን የተናገሩት አዲስ አበባን ሄጄ አስተካክላለሁ፣ የክሱም ወረቀት ይቀደዳል በመካከላቸው ደግሞ የሚያሳርቃቸው ነገ ጧት የነገ ተስፋ የሚጎለል ስላለ ይስተካከላል ነገሩ ሁሉ። እኔ እስከ ዛሬ አስጠልቶ ነው ወደ ሶሻል ሚዲያ የጠፋሁት ብለዋል ጋሽዬ። እናመሰግናለን መልእክቱ ስለደረሰን የእኛን ኮሜንት አይተው ደግሞ ስለመለሱልን በጣም ነው የምናመሰግነው። ብዙም ቴንኪዩ ብዙም ትናንትና እንግዲህ አይተናል። ያጥሮ ፋት ስማሽ ከህትሽ ጋር ሆናችሁ ስታከብሩላት ነበረ። ብዙዬ ቴንኪዩ የሆነ ጥፋትም ቢኖርባችሁ ግን ግማሽ ጎን ደግሞ መልካም ጎናችሁ ሳናደንቅ እናልፍ ምላለሁ። ላይክ ሸር ለነወር ሙልጮች ድረስ